ሆነ በእንተ ልደታ ለማርያም፣ በማርያም ልደት ምክንያት ደስታ ሆነ። እመቤታችን ግንቦት አንድ ቀን በሊባኖስ ተራራ ተወለደች። እመቤታችን ከቤት ውጭ በተራራ በመወለዷ ምክንያት በዛ አካባቢ ኖሮ የነበሩ ሰዎች ሁሉ የሚደርሱ ምግቦችን ይዘው በመሄድ መጠየቃቸውን ምክንያት በማድረግ እኛ ኢትዮጵያውያን ደግሞ በዓሉን ከቤት ውጭ እናከብራለን። ውዴ እናታቸው፣ ቤተሰቦቻችን እንዴት ቆያችሁ? እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ እያልን ዛሬ ደግሞ በልደታ ማርያም ቤተክርስቲያን ተገኝተ የግእዝ ቁጥርን ልንጠይቅ። የዛሬው ፕሮግራማችን ለየት የሚያደርገው እናንተ ተመልካቾቻችንን ያካተተ መሆኑ። ሶስት የተለያየ የግእዝ ቁጥር ለእናንተ ማቀርብላችኋለሁ። ከመለሳችሁልኝ ቀድሞ ለመለሰልኝ ሰው የአምስት መቶ ብር ካርድ እሞላለሁ ማለት ነው። እንግዲህ መልካም እድል ይሁንላችሁ። ቀድማችሁ ለመመለስ ሞክሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ይሁንላችሁ። እንኳን አደረሰ። እራስን ለማስተዋወቅ እስኪ እሺ። ደረጀ ናታቲዩብን ሰብስክራይብ አድርጋሃል? እሺ፣ አድርግና ከዚህ በኋላ ተከታተል እና ደግሞ እዛም ላይ የተለያዩ ሽልማቶች ይለቀቃሉ ማለት ነው። የተከታተል ትሸለማለህ። እሺ ሦስት የተለያየ ግእዝ ቁጥር ነው የምጠይቅህ፣ ከመለስ እኔ ደግሞ በቤተክርስቲያን ስጥ ተሰጣለሁ። ኬስ እንደማ

አላርግ የተለያዩ ሽልማቶች። ውድ ተመልካቾቻችን የእናንተን ጥያቄ ይዤላችሁ መጥቻለሁ። የመጀመሪያው ቁጥር ጥየቀ የሚሆንላችሁ ይሄ ቁጥር ነው ስንት እንደሆነ፣ ኮመንት ላይ ጻፉልን። ሁለት ይቀራል። አደራ ሽልማቱ እንዳያመልጣችሁ። መልካም ጊዜ ይሁንላችሁ። ሰላም ነሽ

ሰባ ሁለት እሱ አመሰግናለሁ። አልጠቀም በተጠቀምሽ ኖሮ ሽልማት ሰጥሽ ነበር። በእሱ ሦስቱን ስለመለስሽ ይመስገን። አይዞሽ፣ በጣም ያው ቁጥሩን ስላወቅሽው ለማበረታታ እንጂ። አመሰግናለሁ። ተመልካቾቻችን፣ ሁለተኛው ቁጥር ይሄ ነው። ይሄንን መመለስ እንዳትረሱ። ሦስተኛ እና የመጨረሻው ቁጥር ይቀራል እንግዲህ ተከታተሉ።

ይሄው ቅድም ስትመልሽው ነበር መጀመሪያ አካባቢ ገምትሽ፣ ዘጠና አምስት ዘጠና አምስት ከዚህ በኋላ ሰላም፣ እንዴት ናችሁ?

ሰላሳ ሰባት አርባ ሰባት አይደለም፣ ሰባት ሰባት አለም፣ ሰባ ሰባት ሰባ ሰባት እሺ፣ አንተ ጻፈህ አንድ ጨምርእ ሰባ ስንት ሰባ ስምንት። ጎብዝ። ከአራት ጥያቄ እንግዲህ ሶስት መልሳችኋል። ናታትዩብን ሰብስክራይብ አድርጋችሁ ምታረጉ ሌላም ስጦታ ጨምርላችሁ ነበረ አርጎ ከዚህ በኋላ ናታትዩ ብላችሁ እዛም ላይ የተለያዩ ሽልማቶች ሶስተኛና የመጨረሻ ቁጥር እንግዲህ ይሄ ነው። ሶስቱንም ቀድሞ ለመለሰ ሰው የአምስት መቶ ብር ካርድ እንሞላለን። መልካም ጊዜ ይሁንላችሁ። መልካም እድል ወደ ቤተሰቦቻችን ፕሮግራሙ ያያችሁትን ይመስል ነበረ። እንግዲህ ሶስቱንም የተለያየ የግዝ ቁጥሮች የመለሳችሁ እንደሆነ ተስፋ እናደርጋለን። እንግዲህ በሀገር ውጭም በሀገር ውስጥም ያላችሁ ይህንን ፕሮግራም መሳተፍ ትችላላችሁ። በሀገር ውጭ ያላችሁ ለመለሳችሁ፣ ሀገር ቤት ላለ ወዳጅ ዘመዶቻችሁ ደግሞ እኛ ካርዱን እንሞላለን። በሀገር ቤት ያላችሁ ደግሞ እድለኛ ከሆናችሁ ለእናንተ ለራሳችሁ እንሞላላችኋለን። በድጋሚ መልካም የልደታ በዓል ይሁንላችሁ። እናመሰግናለን።